በበዓላት ወቅት ጠጥቶ ማሽከርከር፣ ስርቆት፣ በሐሰተኛ የብር ኖቶች ማጭበርበር እንዲሁም የሚበሉ ነገሮች ላይ በአድ ነገሮችን ቀላቅሎ መሸጥን መሰል ወንጀሎች የሚከሰቱ በመሆኑ ለመከላከል እየተሰራ ስላለው ስራ የከተማው ፖሊስ አዛዥ ያብራራሉ። ሐሰተኛ ብር ኖቶች ዝውውር ጋር እነዚህ ተከላክሎ የሚመጡ በአይድ ነገሮች ጋር ገበያ ውስጥ የሚጠብቁ አባላት ስምሪት የሚያደርጉ አባላት ተለይቶ አሉ። እነዚህ ፓትሮል ቅኝቶችን በማደራጀት ስራ የሚሰሩ አካላት ተለይተዋል። ምደባ ሁሉ ጨርሰናል። ስለዚህ ይህንን አመት በዓል ማህበረሰቡ በሰላማዊ መንገድ እንዲያከብር ቅድመ ዝግጅቱን እቅዱን ሁሉ ለዘውን ሉ ያሳውቀን እየተንቀሳቀስን ያለበትና አራቱም ቀጠና ላይ ደግሞ ማህበረሰቡን የማዋያ ስራ ተሰርቷል። የከተማው ነዋሪዎች ለሰላም ዘብነታቸውን በተለያየ መንገድ እንደሚገልጹ ያብራሩት አዛዡ ለበዓልም የጋራ መግባባት ላይ ተደርሶ እየተሰራ ነው ብለዋል። ህዝቡ ደግሞ ጎን ለጎን ከጸጥታ አካል ጎን ለጎን እነዚህ አደጋ የሚያስከትሉ ነገሮችን አብረ በጓራ እንዲከታተል እንዲፈታ የመረጃ ባለቤትን በመሆን እንዲደግፍ ያው መልእክቱን እያስተላለፍን ፖሊስ ራሱን ቅድመ መከላከል ላይ አዘጋጅቶ ይህንን ነጥቶ ይጠብቃል። ያነጋገርናቸው የከተማው ነዋሪዎች በበኩላቸው በዓል በጥሩ መንፈስ ሊከበር የሚችለው ሰላም ሲኖር መሆኑን አውስተው ለዚህም ስኬት የበኩላችንን እንወጣለን ብለዋል። እዚህ አካባቢ ያለው የጸጥታ ኃይሎች ትልቅ አስተዋጽኦ ነው የሚያደርጉት። ካሉት ከሌላ አካባቢ ወይም ከሌላ ሃይማኖት ጋር ያለውንም ቢሆን እኛ በራሳችንም ሃይማኖትም ቢሆን ያለውን ነገሮችን እየተጠያየቅን አንድ ላይ የምናከሩበት ሁኔታ ነው ያለው። ከፖሊስ ጋር ተገናኝተን የምንሰራቸው ስራዎች አሉ ማታ ከሶስት ሰዓት ጀምሮ እስከ ንጋቱ አስር አስራ አንድ ሰዓት ላይ ሰው በሰላማዊ መንገድ ቤቱ ገብቶ እንዲወጣ፣ ትናንሽ ነገሮች ኮሽታዎች እንዳይፈጥሩ ለማድረግ ጥሩ አደረጃጀት ተፈጥሮ ፖሊስም ከኛ ጋር እየጠበቀ ሮንድ እየጠበቅን የምንኖርበት ሁኔታ አለ። በተለየ መንገድ ግን በዚህ በዓል ላይ የተሻለ ስራ ለመስራት ከፖሊስ እና ከህብረተሰቡ ጋር የተወጣጣ አደረጃጀት ተፈጥሮ ሰላማዊ የሆነ በዓል አከባበር እንዲከበር ለማድረግ ሁላችንም በጋራ ተደባርበን የምንሰራቸው ስራዎች ጥሩ ናቸው ብዬ ነው በክልል